ለከ ኃይል ወስብሐት ወዘ እስከ ዓለም አማኑ ያ አምላኪየ ለከ ኃይል ወስብሐት ወዘ እስከ ዓለም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአብይ ጾም የመጨረሻው ሳምንት ሰሙን ህማማት የኢየሱስ ክርስቶስን ህማም በማሰብ በቅዱስ ያሬድ የዜማ መሰረት በግዕዝ በእዝል አራራ የዜማ ስልቶች ዕለታቱን አስባ ትውላለች። በስሙነ ህማማት ከሰኞ እስከ ረቡዕ ያለው ጊዜ በግዕዝ የዜማ ስርዓቱ የሚከወን ሲሆን ዜማውም የአብ ምሳሌ እንደሆነ ይነገራል። እነኚህም ዜማዎች በየዕለቱ አርዕስት ተሰርቶላቸው ይከወናሉ። ለከሃይል ወስናት ወእዘዝ እስከ ለዓለም አማኑ አማኑኤል አምላክ ለከሃይል ክብ በሰሙነ ህማማት በሐሙስ ዕለት በቤተ ክርስቲያኒቱ አስተምሮ ኢየሱስ ክርስቶስ ልዩ ልዩ ምስጢራተ ቤተ ክርስቲያንን የሰራበት ዕለት እንደመሆኑ በዚህ ዕለት አራራይ አሊያም በሌላ አጠራሩ ማይዜን ዜማ የተሰኘው የዜማ ስርዓት ለአገልግሎት ይቀርባል። ለካይል የሰሞነ ህማማት የመጨረሻው ቀን ዕለተ አርብ ይህም የኢየሱስ ክርስቶስ መከራ ተቀብሎ በመስቀል ላይ የተሰቀለበት ዕለት ነው። በዚህም ጊዜ የእዝል ዜማ በሥርዓተ ክዋኔ ላይ ይዜማል። እዝል የጽኑ መከራ ምሳሌም ነው። ለከሃይል ክመስባት ወዘዝ እስከላለም አማን ወል አምላኪ ለከሃይል ስሙነ ህማማት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በአብይ ጾም የመጨረሻ ሳምንት የሚከወን ስርዓት ሲሆን ሁሉም የቤተ ክርስቲያኒቱ ተከታዮች ዕለታቱን በስግደት ያሳልፋሉ። ይህ በአምስተኛው መቶ ክፍለ ዘመን ቅዱስ ያሬድ ያስገኘው የዜማ ስልትም የቤተ ክርስቲያኒቱ የአምልኮ ስርዓት መፈጸሚያ ነው።